በህይወታችሁ ውሸት ሲነገራችሁ እንዴት ታውቃላችሁ? ሆዳችሁ የሆነ ነገር ትክክል እንዳልሆነ ሲነግራችሁ ተሰምቷችሁ ያውቃል? ምናልባት ጓደኛችሁ ገንዘብ ተበድሯችሁ ነገ መልሳለሁ ሲል፣ ወይም ደግሞ የቢዝነስ ፓርትነራችሁ ሁሉም ነገር ጥሩ ነው ሲላችሁ፣ ግን ውስጣችሁ አይ የሆነ ነገር ማለ የሚል ስሜት ተሰምቷችሁ ያውቃል? ይሄ ስሜት ዝም ብሎ የሚመጣ ስሜት አይደለም። አእምሯችን በሺዎች የሚቆጠሩ መረጃዎችን በሰከንድ ውስጥ የማቀናበር አስደናቂ ችሎታ አለው። ከነዚህም ውስጥ ትልቁን ድርሻ የሚይዘው የሰውነት ቋንቋ ነው። ጥናቶች እንደሚያሳዩት ከምንናገረው ቃል በላይ ሰውነታችን ይናገራል። በዛሬው ቪዲዮ ውሸትን እንደ ኤክስፐርት እንድትለዩ የሚያግዟችሁን በሳይኮሎጂና በባህሪ ጥናቶች የተረጋገጡ አምስት ወሳኝ የሰውነት ቋንቋ ምልክቶችን ከነሙሉ ማብራሪያቸው እና ከተጨባጭ ምሳሌዎች ጋር ይዤላችሁ ቀርቤ ያለሁ። አምስተኛው ምልክት ላይ ስንደርስ ምናልባትም ከዚህ በፊት የጠረጠራችኋቸው ብዙ ነገሮች ትርጉም ይሰጧችኋል ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ ምክንያቱም ይህንን ቪዲዮ ከጨረሳችሁ በኋላ ሰዎችን የምታዩበት መንገድ ሙሉ በሙሉ ይቀየራል ምልክት አንድ የአይን ግንኙነት መለዋወጥ ብዙ ሰው ውሸታም ሰው አይን አይን አያይም ብሎ ያስባል ይሄ በከፊል እውነት ቢሆንም ልምድ ያላቸውና ብልጥ ውሸታሞች ግን የዚህን ተቃራኒ ነው የሚያደርጉት አንደኛው ከመጠን ያለፈ የአይን ግንኙነት ማድረግ ነው። እውነት የሚናገር ሰው በተፈጥሯዊ መንገድ ነው የአይን ግንኙነት የሚያደርገው። ሲያወራ ሀሳቡን ለማሰባሰብ ወደ ጎን፣ ወደ ላይ ወይም ወደ ታች ያል ይሄ ፍጹም ጤነኛ ነው። ውሸታም ሰው ግን ውሸቴ እንዳይታወቅብኝ አይኑን ማየት አለብኝ ብሎ ስለሚያስብ አይኑን ሳያርገበግብ ትክ ብሎ ያፈጣል። ይሄ ተፈጥሯዊ ያልሆነ የሐውልት አይነት ወይም ድርቅ ያለ አይነት እይታ ነው። ለምሳሌ አንድ ሰራተኛችሁን ፕሮጀክቱን ለምን አላስረከብክም ብላችሁ ስትጠይቁት፣ ኦ ሙሉ በሙሉ ጨርሼዋለሁ፣ ኮምፒውተሬ ላይ ትንሽ ችግር ገጥሞኝ ነው ሲል አይኑን ከእናንተ ላይ ሳይነቅል የሚናገር ከሆነ ይሄ የማስጠንቀቂያ ምልክት ነው። እውነቱን የሚናገር ሰው የት ጋር ነበረ ችግሩ ብሎ ለማስታወስ ወደ ላይም ወደ ጎንም ሊመለከት ይችላል። ውሸታሙ ግን ትወና ላይ ስለሆነ አይኑን ማንቀሳቀስ እንደ ድክመት ይቆጥረዋል። ሁለተኛው ፈጣን የአይን መርገብገብ ማሳየት ነው። በሌላ በኩል ደግሞ ሰውነታችን ለውጥረት ምላሽ ይሰጣል። ውሸት መናገር ከፍተኛ የአእምሮ ጭንቀት ይፈጥራል። ይህ ጭንቀት ሰውነታችን ፋይት ኦር ፍላይት የሚባል የድንገተኛ አደጋ ምላሽ እንዲሰጥ ያደርጓል። በዚህ ጊዜ አድሬናሊን ይረጫል፣ ልባችን በፍጥነት ይመታል፣ የአይናችን መርገብገብም በደቂቃዎች ውስጥ ከ15 እስከ 20 የነበረው ወደ 30 እና 50 ከፍ ይላል። ስለዚህ አንድን ሰው ወሳኝ ጥያቄ ስትጠይቁት የንግግሩ መሃል ላይ የአይኑ መርገብገብ በከፍተኛ ሁኔታ ከጨመረ አእምሮው ከፍተኛ ጭንቀት ውስጥ እንዳለ አመላካች ነው። ምልክት ሁለት ራስን የማረጋጋት ምልክቶች። ውሸት ስንናገር ውስጣችን ምቾት አይሰማውም። ከፊል ንቁ የሆነው የአእምሮ ክፍላችን ይህን ምቾት ማጣት ለማስታገስ እና ራሳችንን ለማረጋጋት የተለያዩ ነገሮችን ያደርጋል። እነዚህ ምልክቶች ፔሲፋይንግ ቢሄቪየር ወይም ደግሞ ሰልፍ ሱቲንግ ጀስቸርስ ይባላሉ። ለምሳሌም አንገትንና ፊት መነካካት በጣም ከተለመዱት ምልክቶች አንዱ አንገትን መዳበስ ነው። በተለይ ለወንዶች የአንገታቸውን የፊት ክፍል ወይም ደግሞ ከኋላ ያለውን ክፍል ያሻሻሉ። ለሴቶች ደግሞ ከአንገታቸው ላይ ያለውን ከአንገት ስር ያለችው ገባ ያለችውን ቦታ ወይም ደግሞ የአንገት ሀብላቸውን ይነካካሉ። ይህ ለምን ይሆናል ካላችሁ በአንገታችን አካባቢ ያሉ ነርቮች ከልብ ምታችን ጋር የተገናኙ ናቸው። ይህንን ቦታ ስንነካ የልብ ምታችንን ለመቀነስና ጭንቀታችንን ለማስታገስ የምናደርገው ጥረት ነው። ፊትን መነካካት፣ አፍንጫን ማከክ ወይም ደግሞ ከንፈርን መሸፈንም ተመሳሳይ ትርጉም አላቸው። ሰውየው ሳያስበው ይህንን ውሸት መናገር አልፈልግም ወይም ደግሞ በዚህ ሁኔታ ውስጥ መሆን አልፈልግም እያለ ነው። ለምሳሌ አንድ ጓደኛችሁን ትናንት ማታ የት ነበርክ ብላችሁ ስጠይቁት ቤት ነበርኩ፣ ትንሽ ደክሞኝ ነበር እያለ አንገቱን ወይም አፍንጫውን የሚያክ ከሆነ ሰውነቱ በቃላቱ እየተስማማ አይደለም ማለት ነው ምልክት ሶስት በቃላትና በሰውነት ቋንቋ መካከል ያለ አለመጣጣም ይህ ምናልባትም ከሁሉም በላይ ኃይለኛውና ግልጹ ምልክት ነው ሰውነታችን ውሸት መናገር አይችልም ቃላቶቻችን አዎ ሲሉ ሰውነታችን አይ እያለ ሊጮህ ይችላል ይህ አለመጣጣም ወይም ኢንኮንግረንስ ይባላል የታዋቂው የሳይኮሎጂ ፕሮፌሰር አልበርት ማህራቢያን ጥናት እንደሚያሳየው በግንኙነት ጊዜ ቃላቶች 7% ብቻ ሲሆኑ የድምፅ ቃና 38%፣ የሰውነት ቋንቋ ደግሞ 55% ተጽዕኖ አላቸው። ስለዚህ አንድ ሰው የሚናገረውን ሳይሆን የሚያደርገውን መኑ። ምሳሌ አንድ፣ የጭንቅላት እንቅስቃሴ። ለምሳሌ ይህንን ስራ መስራት ትችላለህ ተብሎ የተጠየቀ ሰው አዎ በእርግጠኝነት እያለ ራሱን በቀስታ ወደ ግራና ቀኝ የሚነቀንቅ ከሆነ ከፊል ንቁ የሆነው የአእምሮው ክፍል አይሆንም እያለ ነው። የቃላትና የጭንቅላት እንቅስቃሴው ተቃራኒ ናቸው። ምሳሌ ሁለት ትከሻን መስበቅ። ሌላው ትልቅ ምልክት ትከሻን መስበቅ ነው። አንድ ሰው ሙሉ በሙሉ እርግጠኛ ሆኖ ይህንን ነገር እኔ ነኝ የሰራሁት እያለ አንደኛውን ወይም ሁለቱንም ትከሻዎቹን በትንሹ ከሰበቀ ሰውነቱ በዚህ ነገር እርግጠኛ አይደለም እያለ ነው። ስለዚህ ሁልጊዜ ቃላትን ከሰውነት እንቅስቃሴ ጋር አነጻጽሩ። ሁለቱ ሲጋጩ፣ ሁልጊዜም ጊዜም ቢሆን የሰውነት ቋንቋው ነው እውነቱን የሚናገረው። ምልክት አራት ማይክሮ ኤክስፕሬሽንስ። አሁን ወደ ከባዱና ይበልጥ ሳይንሳዊ ወደ ሆነው ምልክት እንምጣ። ማይክሮኤክስፕሬሽንስ እነዚህ በሰከንድ 1 25ኛ ፍጥነት ፊታችን ላይ ብልጭ ብለው የሚጠፉ እውነተኛ ስሜቶቻችን ናቸው። ልንቆጣጠራቸው አንችልም። ዶክተር ፖል ኤክማን የተባሉ በዚህ ዘርፍ አንቶ የተባሉ ተመራማሪ ሰባት ዓለም አቀፋዊ ስሜቶች ማለትም ደስታ፣ ሀዘን፣ ንዴት፣ ፍርሃት መደነቅ፣ መጸየፍና ንቀት እንዳሉና እነዚህ ስሜቶች በሁሉም የሰው ዘር ፊት ላይ በተመሳሳይ መንገድ እንደሚገለጹ አረጋግጠዋል። ውሸታም ሰው እውነተኛ ስሜቱን በፈገግታ ወይም በሌላ የፊት ገጽታ ለመደበቅ ሲሞክር እውነተኛው ስሜት ለማይታመን ቅጽበት ብልጭ ይላል። ለምሳሌ አዲስ ሥራ እንዳገኛችሁ ለሥራ ባልደረባችሁ ስትነግሩት ዋው በጣም ደስ ብሎኛል ብሎ ፈገግ ከማለቱ በፊት ለአንድ ቅጽበት የንቀት ወይም የቅናት ስሜት ፊቱ ላይ ብልጭ ብሎ ከጠፋ ያ ነው ማይክሮ ኤክስፕሬሽንስ ማለት። ቃሉ ደስ ብሎኛል ቢልም እውነተኛ ስሜቱ ግን ቅናት ነው። ይህንን ለማየት አይናችሁን ማለማመድ አለባችሁ። ግን አንድ ጊዜ ከለመዳችሁት ልክ የሰዎችን ስሜት እንደምታነቡ ያህል ነው የሚሆነው። ምልክት አምስት የንግግር ለውጦችና ዝርዝር ማብዛት በመጨረሻም ጆሮአችንን መጠቀም አለብን። ውሸት ያነጋገር ስርዓታችንን ሙሉ በሙሉ ይለውጠዋል። በዚህ ስር ሁለት ነገሮችን ማየት በጣም ወሳኝ ነው። የመጀመሪያው የድምፅ ቃናና ፍጥነት ነው። እውነት ስንናገር አእምሯችን መረጃን ከማስታወሻችን ነው የሚያወጣው። ይህም ቀላል ሂደት ነው። ውሸት ስንፈጥር ግን አእምሯችን በአንድ ጊዜ ታሪክ እየፈጠረ ታሪኩ አሳማኝ መሆኑን እያረጋገጠ እና የእናንተን ፊት እያየ ምላሻችሁን ይቃኛል። ይሄ ከፍተኛ ስራ ወይም ኮግኒቲቭ ሎድ ስላለው የድምፅ ቃናችን ከፍ ይላል፣ ንግግራችን ወይ ይፈጥናል፣ ወይ ደግሞ በጣም እየተንገዳገደ ይዘገያል። ሁለተኛው ከመጠን ያለፈ ዝርዝር ነው። ይሄ በጣም ወሳኝ ነጥብ ነው። አንድ ሰው ትናንት የት ነበርክ ብትሉት እውነተኛ መልስ ያለው ሰው ሲኒማ ነበርኩ ወይም ደግሞ ከጓደኞች ጋር ነበርኩ ብሎ ይመልሳል። ውሸታም ግን ታሪኩን አሳማኝ ለማድረግ አላስፈላጊ ዝርዝሮችን ይጨምራል። ለምሳሌ ትናንት የት ነበርክ ለሚለው ጥያቄ ኦ መጀመሪያ ወደ ቦሌ ሄድኩ፣ ቀይ ቲሸርት የለበሰ አስተናጋጅ ያለበት ካፌ ውስጥ ገብቼ ማኪያቶ አዘዝኩ፣ ከዛ ዝናብ ሊጥል ስለነበረ በፍጥነት ወደ ቤት ተመለስኩ፣ በመሃል ደግሞ እያለ ታሪኩን ካሰፋው ይህንን ሁሉ ዝርዝር የፈጠረው እናንተን ለማሳመን ነው። እውነተኛ ሰው ይህንን ያህል ዝርዝር አይሰጥም። እንግዲህ ዛሬ ያየናቸው አምስት ምልክቶች፣ አንደኛ የአይን ግንኙነት መለዋወጥ፣ በተለይ ደግሞ ትክ ብሎ ማፍጠጥ፣ ሁለተኛው ራስን ማረጋጋት አንገትን፣ ፊትንና አፍን መነካካት፣ ሶስተኛው አለመጣጣም፣ የቃላትና የሰውነት ሁኔታዎች ወይም ደግሞ እንቅስቃሴዎች ሲቃረኑ፣ አራተኛው ማይክሮ ኤክስፕሬሽንስ ወይም ደግሞ ቀጽበታዊ የእውነት ብልጭታ፣ አምስተኛው የንግግር ለውጦች፣ ይህም ማለት የድምፅ ቃና መቀየርና አላስፈላጊ ዝርዝሮች ናቸው። አንድ ነገር ግን በፍጹም መርሳት የለባቸውም። ከነዚህ ምልክቶች አንዱን ብቻ ስላያቸው ሰውየው ውሸታም ነው ማለት አይደለም። ምናልባት ሰውየው በተፈጥሮ የሚጨነቅ ወይም ደግሞ አይን አፋር ሊሆን ይችላል። ማድረግ ያለባቸው የነዚህን ምልክቶች ስብስብ መፈለግ ነው። ከአንድ በላይ ምልክት በአንድ ጊዜ ሲከሰት ያኔ ነው ጥርጣሬያችሁ ክብደት የሚኖረው። እሺ፣ የዛሬው ቪዲዮ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክና ሼር በማድረግ ለጓደኞቻችሁም አድርሱላቸው። እንደዚህ አይነት በሳይንስ የተደገፉ የባህሪ ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ሀሳብና አስተያየት ካላችሁ በኮሜንት መስጫው ላይ ጻፉልኝ። እናንተ በሰው ላይ የውሸት ምልክት ስታዩ የምትጠቀሙበት ወይም ደግሞ የምታውቁበት ዘዴ ምን አይነት ነው? እስካሁን ድረስ ቪዲዮን ስለተመለከታችሁ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።